በአሁኑ ሰዓት የማንነት ስርቆት በጣም በሰፊው የምናየው ነገር ነው። መታወቂያዎች ተመሳስለው ይሰራሉ። ትክክለኛ መታወቂያውም ሆኖ ማለት ከትክክለኛ ቦታ የሚወጣ መታወቂያ ሆኖም መረጃው ግን የተሳሳተም ሊሆን ይችላል። እንዲህ ያሉ የማንነት ስርቆቶችን ለመቆጣጠር ዲጂታል ኢትዮጵያን በመገንባት ሂደት ውስጥ አጋዥ ይሆን ዘንድ አንድ ሰው አንድ ማንነት በሚል መሪ የተመሰረተው ዲጂታል መታወቂያ ይፋ ተደርጎ ዛሬ 29 ሚሊዮን ኢትዮጵያውያን የፋይዳ መታወቂያ ተመዝጋቢ ሆነዋል። መታወቂያው ደህንነቱ የተረጋገጠና ደረጃውን የጠበቀ እንዲሆን የዲጂታል ሰርተፊኬት አገልግሎት ወሳኝ ሚና እንዳለው ይነሳል። ለመሆኑ ዲጂታል ሰርተፊኬት በፋይዳ መታወቂያ ውስጥ አገልግሎቱ ምንድን ነው? በፋይዳ መታወቂያ ላይ ያሉ የመታወቂያው ባለቤት ሙሉ መረጃውን ከዚህ አሁን ዛሬ አገልግሎት ከተጀመረው ዲጂታል ሰርተፊኬት ጋር በተያያዘ ዲጂታል ፊርማ ተፈርሞበት መታወቂያው ላይ እንዲቀመጥ ይደረጋል። ያ ማለት መታወቂያው ላይ የሚኖረው መረጃ ሙሉ በሙሉ መረጋገጥ የሚችል ትክክለኛ መሆኑን ዋስትና የሚሰጠን ነው ማለት ነው። የኢንፎርሜሽን መረብ ደህንነት አስተዳደር በይፋ ያስጀመረው የአገልግሎት ፋይዳ ከነበረው ይበልጥ ታማኒና አስተማማኝ ደህንነት ያለው እንዲሆን ያደርገዋል። የናሽናል አይዲ ፕሮግራማችን ከዚህ ቀደም አገልግሎት መስጠት ጀምሯል። ነገር ግን በዲጂታል ሰርቲፊኬት የራሳችንን ሎካል ሰርቲፊኬት እየተጠቀመ ሴኩር እንዲሆን አላደረግንም ነበር። በዚህ ረገድ ዛሬ ይህን ኪ ሴረሞኒ እንድናደርግ በዋናነት የፈለግ ነው። የኢንፎርሜሽን መረብ ደህንነት አስተዳደር የሩት ሰርተፊኬት ባለስልጣን አገልግሎት ሆኖ ይሰራል ከዚህ ውስጥ በዋናነት ለአይዲ ለፓስፖርት እና ለሌሎች ኤሌክትሮኒክ ደረሰኝን ጨምሮ የምንሰጥበት የገቨርንመንት ሳይኒንግ ሲኤ ሆኖ ያገለግላል ማለት ነው። ለዚህ ዛሬ በይፋ የናሽናል አይዲ ከዚህ በኋላ የሚመዘገቡ አይዲዎችን በሙሉ በዲጂታል ሰርተፊኬት አገልግሎት ያገኛሉ ማለት ነው። አገልግሎቱ ከፍተኛ ቁጥጥር የሚደረግበትና በይፋዊ ቁልፍ መሰረተ ልማት ውስጥ የደህንነት ማስጠበቂያ ዲጂታል ቁልፎች የሚፈጠሩበትና የሚንቀሳቀሱበት ነው። ቀደም ሲል የምንጠቀምበት የነበረው መታወቂያ ወረቀት ላይ ነው። ይህንን መታወቂያ ደግሞ እርግጠኛነቱን ለማረጋገጥ ፊርማና የቀበሌው ማህተም ወይ የወረዳው ማህተም ነበር የሚኖረው። እነዚህ ነገሮች ተመሳስሎ ሊሰሩ ይችሉ ነበር። በዚህ የዲጂታል መታወቂያ ወይም በፋይዳ መታወቂያ ላይ የሚኖሩት የመረጃ ሚስጥራዊነት ግን በምንም አይነት መልኩ ተመሳስሎ ሊሰራ ይችላል። ስለዚህ ከዚህ አሁን ዛሬ ከተጀመረው አገልግሎት የፋይዳ መታወቂያ አገልግሎትን የሚሰጠው አካል ሚስጥራዊ ቁልፍ ይኖረዋል፣ የራሱ በዛ አማካኝነት መታወቂያው ላይ ዲጂታል ፊርማ በመፈረም በኪው አር ኮድ ፎርማት ይቀመጣል፣ መታወቂያው ላይ ማለት ነው። ስለዚህ ማረጋገጥ የሚፈልገው አካል ያንን ኪው አር ኮድ ስካን በማድረግ ትክክለኛ የሆነ መታወቂያ መሆኑን ማረጋገጥ ይችላል። የዲጂታል ፊርማ ስነስርዓት ሰርተፍኬቱ ፋይዳን ከብሔራዊ ቁልፍ ዲጂታል ሰርተፍኬት ጋር በማስተሳሰርም የሚያናብብ ሲሆን ለዜጎች የሚሰጠው እያንዳንዱ ዲጂታል መታወቂያ ትክክለኛ ሊረጋገጥ የሚችልና ሕጋዊ ተቀባይነት ያለው እንዲሆን ያስችላል። እስከዛሬ የነበረው ዲጂታል አይዲ ከብሔራዊ ቁልፍ መሰረተ ልማት ጋር አልተሳሰረም ነበር። ይህ ማለት በሀገር ደረጃ ያለውን ታማኒነቱን ለማረጋገጥ ያግዘዋል። ዛሬ የተደረገው የቁልፍ የፊርማ የዲጂታል ፊርማ ስነ ስርዓት ነው ማለት ነው። ስነ ከስነ ስርዓቱም ባለፈ ሰርቲፊኬቱ የፋይዳ ዲጂታል ሰርቲፊኬት እና የብሔራዊ ቁልፍ መሰረተ ልማት ዲጂታል ሰርቲፊኬት ተናበበ ማለት ነው። ሶ የፊርማ ስነ ስርዓት ነው ሲባል ወረቀት ላይ እንደመፈረም ሳይሆን ማሰብ ያለብን ሁለት ስርዓቶች የዲጂታል ስርዓቶች መናበብ ቻሉ። በብሔራዊ ደረጃ ያለው ቁልፍ መሰረተ ልማት ከላይ ያለ ከስር ደግሞ ዲጂታል አይዲ ኮኔክት አደረገ። የፋይዳን ሰነዶች ሞር ተአማኒነት እንዲኖራቸው፣ በብሔራዊ ደረጃ ሞር ደህንነታቸው የተጠበቀ እንዲሆን ያግዛል።